ሰላም ጤና ይስጥልኝ። የተወደዳችሁ የኪነ ጥበብ ቤተሰቦች ዛሬ ክፍል አንድ የሥነ ግጥም ትምህርታችንን ይዘንላችሁ መጥተናል። ቻናላችንን ሰብስክራይቢ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ጊዜ። ግጥም የሚለው ቃል ገጠመ ከሚለው የአማርኛ ግስ የተገኘ ሲሆን ይህም በዓይነት በይዘት ተስማሚና ተመሳሳይ ወይም አቻ ለአቻ የሆኑ ነገሮች እርስ በእርሳቸው ሲገናኙና ሲያያዙ የሚሰጡት ምጥን የሆነ የተጣጣመ እንዲሁም የተዛመደ ቅንብር ወይም ግንኙነት ሲሆን ትርጉሙም ስምም ወይም የተስማማ ማለት ነው። ከአሁንታዊ ገላጭነቱም ሌላ ግጥም መጥፎ አጋጣሚ፣ ክፉ ገጠመኝ በማለት በመሳሰሉት አባባሎች ለአፍራሽ ወይም ላሉታ ነገሮችም ጭምር ሊነገር ይችላል። ይሄ ግጥም ለሚለው ቃል መጠነኛ የሆነ ፍቺ ነው። የሥነ ጽሑፍ ግጥም የሥነ ጽሑፍ ግጥም ማለት የቃላት ግንኙነት ማለት ነው። በስነ ጽሑፍ ውስጥ በግጥም ስም የሚጠሩት ሁለት ወይም ደግሞ ከዚያ በላይ የሆኑት ስንኞች በተመጣጣኝ ቃላት ተመስርተውና ተሳክተው የንባበ ዜማቸውና ትርጉማቸውን ጠብቀው በአንድ አይነት ቃል ሳይሆን በአንድ አይነት ሆሄ ጅምራቸውን ሲጨርሱ ወይም ደግሞ ሲደመድሙ ነው። ግጥም የሚለው ቃል በልዩ መለኪያ ሲታይ ቀጥታ ከስንኞቹ መጨረሻ ላይ በሚገኙት አንድ አይነት ሆሄያት ወይም ደግሞ ተመሳሳይነት ላይ የሚያተኩር ቢሆንም በአጠቃላይ መልኩ ግን የስንኞችን መላ አካላታቸውን ይመለከታል። ምክንያቱም የሚገጣጠሙበት ሁለቱም በአንድ አይነት ሆሄ በመጨረሳቸው ብቻ ሳይሆን በመስመር፣ በንባ በዜማና፣ በአጠቃላይ እርስ በርሳቸው በመደጋገፋቸውና በአሰካካቸውም ጭምር ስለሆነ ነው። እናም የስነ ጽሑፍ ግጥም የሚባለው ያ በቃላት ተደርድረው ሕጉን ጠብቀው የተግባቡትና ቃላት በህብረት ሆነው የሚሰጡትን ግጥም ነው። ግጥም ከሌሎች የሥነ ጽሑፍ ዘውጎች በተለየ መንገድ ጥንታዊነት እንዳለው የሚነገርለት የጥበብ ዘርፍ ነው። ከጥንት ጀምሮ ሰዎች ሐዘናቸውን፣ ደስታቸውን፣ ምኞታቸውን፣ የህይወት ገጠመኞቻቸውን፣ ባህላቸውን፣ እንዲሁም በአጠቃላይ የአኗኗር ዘይቤያቸውን ሲገልጹበትና ሲያስተምሩበት የነበረ ነው። ጥንታዊ የሚያደርገው የጽሑፍ ጥበብ ከመጀመሩ በፊት በቃል የነበረ በመሆኑ ሲሆን ግጥም ከሰው ልጅ እድሜ እና ከንግግር ቋንቋ ጋር ተመጣጣኝ የሆነ እድሜ እንዳለው ነው የሚገመተው። ግጥም ምንድን ነው? ግጥም ምንድን ነው ለሚለው ጥያቄ ቁርጥ ያለና ሁሉም ሰው ሊግባባበት የሚችል ብያኔ መስጠት አንችልም። ስለ ግጥም በገጣሚያኑም በዘርፉም ሊቃውንት ስለ ግጥም ብያኔ የሚሰጡት በእነሱ ላይ የሚፈጥረውን ስሜት መሠረት በማድረግ ነው። ይህ ስሜት ከሰው ሰው ከሊቃውንት ሊቃውንት የሚሰጡት ሐሳብ የተለያየ በመሆኑ ሌሎች ምክንያቶችም ተጨምረው አንድ ወጥ የሆነ ሁሉም የሚግባባበት ሁሉም የሚስማሙበት ብያኔ እንዳይኖረው አድርጎታል። ሁሉም ሰው የተስማማውን የተሰማውን ያወቀውን ለግጥም ካለው ጥልቅ መውደድ፣ ለግጥም ካለው መልካም አስተያየትና የመሳሰሉትን ያህል ነው ስለ ግጥም ብያኔ የሚናገሩት። ቁርጥ ያለ ሁሉም ሰው ግጥም ይሄ ነው ብሎ የሚግባባበት አንድ ሀሳብ ወይም ብያኔ የለውም። የመስኩ ባለሙያዎችም እንደሚሉት ግጥምን መበየን አስቸጋሪ የሚሆንበት ዋነኛ ምክንያቱ ግጥም በባህሪው ሊበየን የማይፈልግ ጽሁፍ በመሆኑ ነው። እንደ ልብወለድና መሰል የሥነ ጽሁፎች አይነቶች ቅርጹን የምንበየንለት አካሄዱን እንዲህ ብቻ ነው አጨራረሶቹ እነዚህ ናቸው ብለን ተደራ ውስጥ እንዲህ አይነት ስሜት ይፈጥራል የማንለውና ከተለያዩ እይታዎች አንጻር እጅግ በርካታ ብያኔዎች ሊኖሩት የሚችል የፈጠራ ጥበብ ነው። ስለዚህ ስለ ግጥም ምንነት በርካታ ብያኔዎች ተሰጥተው እናገኛለን። የተለያዩ ሰዎች፣ የተለያዩ የዘርፉ ሊቃውንት ስለ ግጥም የተናገሩት ነገር ይኖራል። ያወቁትን፣ የተሰማቸውን፣ የገባቸውን፣ የመረመሩትን ያህል ስለ ግጥም ብያኔ በመጽሐፋቸው ላይ ያሰፈሩት ነገር አላቸው ከእነዚህ የተወሰኑትን በሚቀጥለው ክፍል እናያለን ሐሳብ አስተያየት ካላችሁ ጻፉልን አሊያም ደግሞ በቴሌግራም ቻናላችን ላይ በሚገኘው ቦት ሀሳባችሁን አድርሱ ቀጣዩ ክፍል ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ አብራችሁን ስለቆያችሁ እናመሰግናለን በሚቀጥለው ክፍል እስከምንገናኝ ቸር ያቆየን